ያለ ጨው ቆንጆ እንዲሆን ም በቶሎ እያቀበልክ ች እ እወጣ ከዚህ ቤት ውጭ የምትለው ቃል ግን በቅርቡ የግር እሳት ተሆኑባለች። ቀ ማሚቴ ምን እንደሆነ ይሳነቅ ሁላችን ተቀይራብናለች። ይህ ነገር ደግሞ ርብቃ ላይ በጣም ጫና ፈጥሯልና ርብቃ ትንሽ እንድትረጋጋ ከከተማ ሄደው እየገቡ ልክ ጨዋታው ሲጀምር ሰከንድ ሲቀረው ስልካቸው ይጠራና ጨዋታው ይበላሻል። ርብቃ በእኔና በአንቺ ፍቃድ ይተወኛልሽ። አቤል ምን ነው ርብቃ እንዴ ርብቃ ምንየሽ ነው? ለምን ርብቃ አትወጅኝም? አቤል ከእናቱ ጋር አልህ ተጋብቷል። ርብቃን ሀሊያት እሷን ካልፈታ ሁዩልህ እያሉ በልጃቸው ላይ ሲዙቱበት ርብቃንም እንደተለመደው እየጮሁባት እና ቤታቸውን ለቃ እንድትሄድ እያስገድዷት ሳለ ርብቃ ግን በቃ አቤልን መፍታት አልፈልግም ወደዋለሁ በማለት ፍቅሯን ገልጻለች። በጭራሽ እኔ ያልኩት ካልሆነ እያሉም እናት ካለባበሳቸው እና ካነጋገራቸው ጀምሮ ሙሉ በሙሉ ማንነታቸው ተቀይሮ አሁን የማያውቋት ማሚቴ ሆና ተከስታለች። አቤልም የእናቱን ሀሳብ ሊያከብርላት አልፈለገም። እንደውም ይባስ ብሎ ወደ መዝናኛ ቦታ በመውሰድ ርብቃን ለማስደሰት ያላደረገው ጥረት የለም። ቀለበትም ገዝቶ ታገቢኛለች ጥያቄ አቅርቦላታል። ያኔ ተንበርክኮ ሳለም አይ አላገባህም የሚል መልስም ሰጥተዋለች። ርብቃ ከምን ተነስታ ታገቢኛለሽ የሚል ጥያቄ ሲያቀርብላት አይ አላገባህም ማለቷ ግራ ቢያጋባም፣ ነገር ግን ይህንን ቀን ደግሞ በጉጉት ስትጠብቀው ነበረ። አቤልን አግብታ ብዙ ልጆችን መውለድ ምኞቷ ነው። ዛሬ ላይ ነፍሰ ጡር ብትሆንም እንኳን ነፍሰ ጡርነቷን እየደበቀችው አቤል ከሱ ግን ልጅ እንዲኖራት በመፈለግ በጉጉት እየተጠባበቀች ትገኛለች። በሌላ በኩል የአቤል ፍቅረኛም ወደ ቤት በመምጣት አሁንም ከዩኤል ጋራ ማስመሰላቸውን ቀጥለውበታል። ሆኖም ከሰራተኛዋ ካዜብ ጋራ ምንም አይነት ነገር ትንፍሽ እንዳትልጥ ማስጠንቀቂያ ተሰጥቷታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ ብያላችሁበት በዓለም ዳርቻ ሰላማችሁ። ዛ ያልኩኝ ርብቃ ድራማ ክፍል አስራ ስምንትን እንመለከታለን። ዛሬስ ምን አዲስ ነገር አለ? እስኪ አብረን እንከታተል። ተባለፈው ከሪች ጋራ ሁላቸውም ተሰብስበው ወደ መዝናኛ ቦታ አምርተው ነበረ። ሪች ፍራንክ አድርጋቸዋለች። ድንገት ጸጥ በማለት በጣም አስደንግጣቸውና እነሱም የሰው ያለች ማን ይድረስልንን በእርግጥ የልብ ተርተዋለ ወደ ሆስፒታል እንውሰዳት እየተባባሉ ተደናግጠው እርስ በርስ ግራ በመጋባት እንግዲህ እየተጠያየቁ ባሉበት ሰዓት ሪች ግን ከወደቀችበት ተነስታ ፍራንክ እንደሆነ ማሳውቃለች። ዩኤል ግን በማይቀለደው ለምን ትቀልጃለች? በጣም አስደንግጠሽናል በሚልም አኩርፏት ነበረ። በሌላ በኩል እንግዲህ እነሱ ተያይዘው ወደ መዝናኛ ቦታ ሲያመሩ እናት ግን የት ነው የሄዱት እያሉም በጣም እያበሳጫቸውና እየተጨቃጨቁ ነበረ። በተለይ እዩኤል ቀድሞ ስለመጣ እነዚህ ልጆች ግን ምንድነው የሚሰሩት ምን ስ ያደርጋሉ እኔ እኮ እንዲፋቱ ነው የምፈልገው እያሉም ከአለባበሳቸው ጀምሮ የተቀየሩባቸው እዩኤልም ማሚቴ አሁን ላይ አለባበስሽም ሆነ አነጋገርሽ በጣም ተቀይሯል ምንድ ነው ያገኘሽው በማለትም እዩኤል እየነገራቸው ነበረ ይሄኔ እናትም ጭራሽ ደግሞ በድፍረት እንዴት እንደዚህ አይነት አማርኛ ልትናገር ቻልክ በሚልም በጣም እየሰደቡትና እያንቋሽሹት ነበር ርብቃና አቤልም ከመዝናኛ ቦታ ከተመለሱ በኋላ መኝታ ክፍል ድረስ በመሄድ ለምን ቤት የለቀሻት ወጪም፣ እኔ እኮ አልፈልግሽም በማለት የልጃቸው ሚስት እንዳትሆንም እየተከላከሉ ይገኛሉ። ሆኖም አቤልን እኮ ወደዋለሁ መፍታት አልፈልግም በማለት ርብቃ ምላሿን ሰጥታለች። ይህንን ተከትሎ መስኪ እንተያያለን አንችነሽ ወይስ ኔ በቤቴ አዛዥ እያሉም እየጮሁባት ሳለ እንግዲህ አቤል ከወደ ውጭ በመምጣት ማሚ ልታርፊ ይገባሻል። ርብቃ ምን አደረገችሽ? አንቺ ስትመኙ የነበረው ህይወት ነው፣ አሁን እየኖርን ያለ ነው። ስለዚህ እኔና ሷ ፍቅር ስንሆን ምን አናደደሽ? በማለት ከእናቱ ጋራም ጭቅጭቅ ውስጥ ገብተዋል። እርብቃንም ስለምትጨቃጨቃት ለምን ክፍሉ ለቀሽ አትወጭም የሚል ንግግርም ለእናቱ ሲሰጣት ጭራሽ ደግሞ ውጭ ነው ያልከኝ ለዚህ ንግግር ዋጋ ትከፍልበታለህ በማለት ዝተው ክፍሉ ለቀው ወጥተዋል። ርብቃም በእናቱ አነጋገር ይህን ያል ምን ብበድላት ነው ከቶ? ማሚ አይን ሽላፍር ያለችኝ እንደዛ ፍቅር ሰጥታ ሳት ጠግብ ዛሬ ላይ ግን ሙሉ በሙሉ ተቀይራ እያሳየችኝ ያለው ማንነት ከየት የመጣ ነው በሚልም በጣም ግራ ተጋብታለች። አቤልም እንግዲህ የእናቱን ጭቅጭቅና ንትርክ ካየ በኋላ ርብቃ እረፍት ያስፈልጋታል አምሯን ዘና የሚያደርግ ቦታ መውሰድ ይኖርብኛል በማለት ራሱን አሳምኗል። በስከ መጨረሻም ወደ መዝናኛ ቦታ ተያይዘውም አመርተዋል። ታዲያ ከዛም የተለያዩ ማኛ ቦታዎችም እየተዝናኑ ውለው ማታውንም እንዴት ነው ስሜቱ እያለም ጠይቋታል። በእርግጥም በጣም ደስ ቢላትም እቤት መታ ደግሞ የሚጠብቃትን እያሰበችም እየከፋት ነው። ሆኖም የማሚን ጸባይ እንዴት መለወጥ እንደሚቻለም ግራ ተጋብተዋል። ብቻ ማሚ የማናውቃት ሆነችብን በማለትም እርስ በርሳቸው እየተነጋገሩ ነው። ደስታዋን ሙሉ ያደረገው ዘንድ ደግሞ ሪች አብራቸው እንድትሄድ አድርገዋል። ሪች በሚገርም ሁኔታ የአቤልን ውሳኔም ወዳለታለች። ይህማ በጣም ጥሩ ነገር ነው እያደረገው ርብቃም ደስ ይላታል በማለት እንግዲህ እሷም ደስተኛ እንደነበረችና መዝናኛ ቦታ ድረስ ማብራ በመሄድ እንግዲህ የርብቃን ደስታ ሙሉ ለማድረግ ጥረት እያደረገች ነው። በሌላ በኩል የርብቃና የአቤል መዝናኛ ቦታ መሄድ በሰራተኛዋ በኩል እንግዲህ ከአቤል ከቀድሞ ፍቅረኛዋ ጋር በመነጋገር ጣንጣቸውን ጠቅለው ወደ መዝናኛ ቦታ እንዳመሩም ተናግራለች። እንዴት መዝናኛ ቦታ ሊወስዳት ቻለ? በዚህ ልክማ ይወዳታል ማለት ነው እያለችም ያቺ አቤል የመጀመሪያ ፍቅረኛ የነበረችው በጣም ተናዳለች። ሆኖም እያንዳንዱ የተለዩ መረጃዎች ካሉም እንድታቀብላት አዛታለች። ሆኖም አዜባ አሁን ላይ እንደውም በእናቷ በኩል ተቀባይነትን አላገኘችም። ምናልባትም ርብቃን ለማዝናናት ስላሰበ ይመስለኛል በማለትም ለመታሰቢያ ነግራታለች። መታሰቢያም ይህንን አጋጣሚ ለመጠቀም እየሞከረች ነው። ወደዛ ቤት መታም አንዳንድ መረጃዎች ለመውሰድ እያሰበች ነው። እዩኤልም በሚያስገርም ሁኔታ እሪችን እወድሻለሁ እያለ እያባብላት ነው እዩኤል ግን እንግዲህ የአቤል ፍቅረኛ የሆነችውን መታሰቢያን ደግሞ በአንድ በኩል እሷንም ወድሻለሁ እያላት ይገኛል። የሚፈልጉትን መረጃ ከነ አቤል ቤት ካገኙ በኋላ የራሳቸውን ህይወት መመስረት እንዳለባቸው ከዚህ በፊት ቃል እንደገባላትም ተመልክተን ነበረ። ታዲያ ዛሬ ላይ እሪች ስለ እዩኤል ማንነት በደንብ ስላልተገለጠላት ልቧ በፍቅር እያሰበው እንደሆነም ገልጻለታለች። እንግዲህ ከመዝናኛ ቦታ ከተመለሰች በኋላ አይኔን ጉድፍ ገባልኝ አውጣልኝ በማለትም ከአጠገቡ ተጠግተው አይኗን የሚረብሻትን ነገር እንዲያወጣላትም እየጠየቀችውና ብዩኤልም ቀርቦ ይህንን አይኔ ገባ የምትለውን ነገር ሊያወጣላት ሲል መታሰቢያ ወደ ቤታቸው ተከስታለች። ታዲያ ውጪ ነበር ያላት፣ በጣም እየተርበተበትና ደንግጦ ማለት ነው። ወዴት ነው የምወጣው? በማለትም እንግዲህ መታሰቢያ መልሳለች። እሱም ሙሉ ስሟን በመጥራት መታሰቢያ ምንድነው የምትኝ? በቃ ካይኗ የሆነ ነገር ስለገባባት እሱን ላወጣላት ነው የቀረብኩት፣ አንቺ እንዳሰብሸው አይደለም በማለትም ሲያባብላት ነበረ። ማለትም ርች ከተለየችው በኋላ ማሚቴም እንግዲህ ዛሬ ላይ ካለባበሳቸውም ካነጋገራቸውም በሚያስገርም ሁኔታ ገና ቆንጅትና አንድ ፍሬ ወጣት መስለው በዛ ላይ ደግሞ ክፉና ጨካኝ አረመኔ ሆነው ነው የተከሰቱት። ለዩኤልም ርብቃና አቤል በፍጹም ወደፊት ተጋብተው እንደማይኖሩ አሁንም እያመነጫጨቁ ይገኛሉ። እንዳውም ስልክ ደውልልኝና ከመዝናኛ ቦታ መምጣት አለባቸው፣ ሁላቸውም ልክ ልካቸውን አሳያቸዋለሁ በማለት ዝተዋል። ሆኖም አሁን አሁን ደውልልኝ በማለትም ኢዩኤል ለአቤል እንዲደውልም በተደጋጋሚ እየጨቀጨቁት ነበረ። ኢዩኤልም ሲመጡ ይደርሳል፣ አሁን መደወል አልፈልግም በማለት ፍቃደኛ ሳይሆንላቸው ቀርቷል። አቤልና ርብቃም በተቃራኒው እጅግ ደስ በሚል ሁኔታ ፍቅራቸውን እያሳለፉና አለማቸውን እየቀጩ ነው። እንግዲህ በዚህ ሁኔታ ያመሹት ሁለቱ ጥንዶችም እስከ መጨረሻም ቀለበቱን አዘጋጅቶ ርች እንድትመጣና ሰላም ስትላት ተንበርክኮ እንዲጠብቅ ነገሮችን ያመቻቻል። እስከ መጨረሻም ሁለታቸው እየተሳሳሙ ባሉበት ሰዓት እሱ ግን ተንበርክኮ ቀለበቱን ይዞ እየጠበቃት ነበር። ርብቃ ድንገት ዘወር ስትልም፣ ቀለበቱን ይዞ የተቀመጠው አቤል የአግቢ ጥያቄ እያቀረበላት ነው። ታዲያ ታገቢኛለች ሲላት ግን ታዲያ የርብቃ ምላሽም እኔናንተ አንጋባም የሚል ነበረ። ርብቃ ምን ታይቷት ይሆን? ይህንን ቀን እኮ በጉጉት ስትጠብቀው ነበረ። ወይስ ያው የሴትነት ጸባይ ይዟት ርብቃ እየተሽኮረመመች ይሆን? ለማንኛውም ግን ርች በጣም ደስ ብሏታል። ሁለቱ በፍቅር ተገናኝተው የሚመኙትን ሕይወት እንዲኖሩም ካላት ጉጉት የተነሳ በሚገርም ሁኔታ በሁለታቸው መዋደድና መፋቀር በጣም ደስ ብሏታል። በሌላ በኩል እዩኤልም እንግዲህ አዜብ በተለይ በጣም ምግብ ወዳድናት ያው ይታወቃል። ከጎዳና መምጣቷን ተከትሎ የምታስበው አንድና አንድ ሆዷን ብቻ ነው። ና ከሆድ ወጥተሽ አንዳንድ በዙሪያሽ የምታያቸውን ነገሮች በደንብ ተመልከች፣ ስለ መታሰቢያ መምጣትን ምንም ነገር ትንፍሽ እንዳትይ በማለት አስጠንቅቋታል። ታዲያ ይህንን ማድረግ የምትችል ከሆነ ተጨማሪ ገንዘብ እንደሚሰጣትም ቃል ገብቶላታል። እንግዲህ የአዜብ ስራ አንዳንድ መረጃዎች ብታገኝ ለዩኤል አሳልፎ መስጠትና የሚፈልጉትን ሕይወት ማሳካት የምንችለው ከዚህ ቤት ያለውን ዶክሜንት ስንዘርፍ ነው የሚል የዩኤል አመለካከት ስላለበት አሁን ላይ ግፊቱን እዛ ላይ እያደረገ ይገኛል። አዜብ ግን የሚፈለገውን እያደረገች አይደለም። ለማንኛውም ግን ሆድሽን ቀነስ አድርገሽ አእምሮሽ ላይ ስሪ በማለት እንግዲህ ኤዩኤል የቤት ስራ ሰጥቷታል። ይህንን ተግባራዊ ታደርጋለች አብረን የምንከታተለው ይሆናል። ለዛሬ ርብቃ ክፍል 18 ይህንን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህንትና ጠይቃለሁ። ባይ ባይ።